አይገርም ግን ያለ ስራ እኔ ሰዎችን አስተምራለሁኝ ወይንም እውቀትን እማራለሁ ብዬ አስቤው አይደለም ወደ መድረሳ የሄድኩት። ለታሪክ የምነግራቸው ማለት ነው። መሄድ በሳጣ ነበር የሄድኩት ጓደኞችን ፊልም ቤት ከሚያሳየ ልጅ ጋር ስታለ ተዋት የምትሉ ለሱ አይደለም እየተናገርኩ ያለሁት ፊልም ቤት በጣም ነበር ማ ከወንድም ከትንሹ ከህፃን እያለን ገና ከአስር ዓመት በታች እያለን ማለት ነው። ከፊልም ቤት አልመጣም ነበር እኔና ወንድም የፊልም ቤት አካባቢ የሚያሳየው በነፃ ነበር የሚያሳየን፣ በነፃ ነው የሚያሳየን። ለፍየሎቹ የፍየል ከቤላ ላርላ ይቅጠል እንለቅምለታለን እኛ ቤት ፊት ለፊት ነው ጫት የሚሸጥም ያን እንለቅምለታለን፣ በነፃ እንገባለን። የዛኔ ገና ከስድስት ዓመታችን ጀምረን ነው እዛ ያደግ ነው ቤታቸው የደጋ ልጆች ካለ ስታውቅ ያላቸው እንድሪስ ቤት በጨረሻው፣ እንደገና በነፃ እያየን እያየን የሆነ ጊዜ ላይ ለፍየሎቹ ከቤላ ለቀምኩለት ልክ አስራ ሁለት ዓመቴ አካባቢ ላይ ነው። አስራ ሁለት ዓመቴ አካባቢ ስደርስ ነው፣ ስድስት ዓመት ሙሉ እዛ ነበርኩ። አንድ ቀን ሳለቅምለት ቀራሁኝና ህንድ ፊልም ነው እነ ህርቲክ እነ ሻሃሩክ እነ ሰኒ ዲዎል እነ ምናምን እነዚህ ጋር ነበር። ምን ምለው መጨረሻ ሳለቅምለት ቀረሁና አንድ ቀን ክፈል አለኝ ጀላቴ። እንደዚህ እየመጠጥኩኝ ያችን የአስር ሳንቲም ዋለች አደለ? እሷን እየመጠጥኩ ምናምን ገባሁኝ። ቀላይ ጠዋት አንለቀምኩለትም። ለቅመን ሁሌ እቤቱ እናመጣለት ነበር ለፍየሎች የዛኔ ሳለቅም ቀርቼ ክፈላለኝ። ይሻልኩ ይከፈልኩት አንድ ነገር የሚገባኝ ነገሩ ካለፈ በኋላ ነው። ልምድ ክፈል ያለኝ ያልኩኝ ራሴ መጠየቅ ጀመርኩ። እስከ ዛሬ ፍየል ለፍየሉ ስለቅምለት ቆይቼ ዛሬ አንድ ቀን እንደዚህ ስለሆነ አልኩት። ፍራንኩ ሳይሆን እንትን ያለኝ እኔ ወሌታ ሆነ በጣም ያናደደኝ ነው አልኩኝ። በቃ ልውጥ አልኩኝ። ምንም ሰላም አልሰጠኝም። ልውጥ አልኩኝ፣ ወጣሁኝ ማልኩኝ ወደ ፊልም ቤት ዞር አልኩኝና፣ ለራሴ ወሰንኩኝ ወላሂ ሁለተኛ ፊልም ቤት የሚባል አልገባም። ማልኩ ከዚያ በፊት የሚገርማችሁ አባቴ ቁርአን ቤት ካልገባችሁ ብሎ በጣም በጣም አዛ አድርገናል። አንቀራም ብለን እኔና ወንድሞቼ በጣም ለምኖ ገርፎን መን ብሎ ነው ነው በቀንዴ ብለ ነው ጫማ ሁሉ ይገዛልንና እንደ እንድሰጣችሁ ከፈለጋችሁ ቁርአን ቤት የምትሄዱ ከሆነ ነው ይለናል ተዋ ጫማውን ካልፈለግ ካልፈለክ እንለዋለን። አንሄድም የፈለገ ቢሆን ቁርአን አንወድም ነበር። በቃ ለምን ሆን ምን ብሎን በቃ እምቢ ብለናል። የመጀመሪያው ወንድሜ ትንሽ ይሻል ነበር፣ አቡከር የሚባለው እንደማለኝ እሱ ቢያንስ እስከ አር-ረህማን ድረስ ቀርቷል። ከኔ ደግሞ ተላቅ የሚለው ሰይድ የሚባለው በሁለት አመት ይበልጣኝ፣ እሱ ደግሞ ወደዋ ድረስ ቀርቷል። እኔ እና ታናሽ ወንድሜ እምቢ አል ነው በቃ አንቀራማ መጨረሻሁን፣ ከዚ ከፊልም ቤት ዞር አልኩኝ እና ወላ ሁለተኛ ፊልም ቤት አልገባም አልኩኝ። አልገባም አልኩኝ እና ሄድኩኝ። እቤት ሆነ በቃ የምውለው፣ እቤት ሆነ የምውለው። ወዴት ልሄድ? መሄጃ አጣዋል። ፊልም ቤት እንዳልሄድ ደስ የሚለኝ ከልጅነት የጀምሬ ወላ ብዬ ከማልኩ ማልኩ ነው በቃ ወላ አልገባም አልኩኝ። አልገባም የፈለገ ቢሆን ከዛ የምሄድበት ሳጣ በሩ ላይ ዘንብዬ ቁጭ ብዬ፣ አንድ ቀን ጓደኞች ሲያልፉ ተመለከትኳቸው። ወዴት ነው የምትሄዱት አልኳቸው? ቁርአን ቤት እየሄድን ነው አሉ። እኔ ለመቅራት ፈልጌ አይደለም አልኳቸው። ግን እዚህ ብቻዬን ከሚቀመጥ ፊልም ቤትም አልሄድ ከሆነ ለምን ተከትያቸው አልሄድም? አልኮኝና በውስጤ በቃ አላህ ይሄን ነገር እንትን አሉልኝ። ልከተላችሁ አልኳቸው እና ተከተ ይላሉ ግን ከቁርአን ይልደኝ ማልኳቸው ችግር የለው እና ዝም ብላሉ። ከዛ በኋላ እሽልኩኝና ተከተልኳቸው ሄድኩኝ። ሲሄድ ቁርአን ቤት ገባኝ። አሊፍ ክፍል እዚህ ግባሉ ጓደኞቼ ናቸው። አሊፍ ባ ዳ ሳ ጂም እያለ ይጮኋሉ። ቴኔ ጮኸታ አልወድም። ምንድነ ጮኸታ አልኩኝ። ምንድን ነው የሚጮሁት እነዚህ ልጆች? እኔ ያልቀራም በቃ ወጣሁኝ። ወጣሁና ሶላትስ ዝም ብዬ ጓደኛዬ እንደ ሚፍታህ ልጅ የሚባል ልጅ ነበር ሚፍታህ ልጅና አህመድ ይባላሉ። የዛው የደጋ ልጆች ናቸውና ጠየኳቸው። እንደ ዝም ብዬ ሶላት ብቻ በሰግር ጀነት እገባለሁ? አልገባም አልኳቸው። እኔ ቁርአን በቀ ስለሚጮሁ እንትናል ማልወደም አልኳቸው። ትገባለህ ጀነት ከሰገር ካሉ እሺ አልኳቸው። ከሶላት እሰግዳለሁኝ፣ ቁርአን ግን አልቀራም ብ ወሰንኩ። ከዛ ሶላት የሚባል አላቋረጥም እሄዳለሁኝ። ገታቸዋል። የዛ ላይ ገና አምስተኛ ክፍል ምናምን አካባቢ ስድስተኛ ክፍል ገባ አምስተኛ ክፍል ስድስተኛ ክፍል እንደዚህ ነው። ከዛ በኋላ በዚህ ሁኔታ ሳለሁ በጣም ሶላቴን እንጠብቃለን። ሶላቴን እንጠብቄ ነው የምሰግረው። ሌሊት ራሱ ከሆነ ተነስቼ እጄ እሰግራለሁ። ከቤት ሌሊት ጨለማ ስለሆነ ለመውጣት ምን አድርጋለን ዱዓ አድርጌ ምናምን ምናምን እንጠብቅና ከአዛን በፊት ልክ አዛን ተብሎ ከላይ ሰዎች ሲያልፉ እነሱን ተከትዬ እሄዳለሁ መስጂድ ብቻ ስለምፈራ ማለት ነው። ትንሽ ነው ገና አስራ አንድ አካባቢ ነው ዓመት ምናምን አካባቢ ነው። ከዚያ በሽንቁር እንደዚህ ብዬ በሩ ላይና ልክ ሰው ሲያልፍ ምናምን ባትሪ ይዘው ሲያልፉ እነሱን ተከትዬ እሄዳለሁኝ። በጣም በአብዛኛው አንድ ሰውዬ እየመተዋላለ ማሮ ያ ሰውዬ ነበር፣ በዚያ የሚያልፉ እኛ ሰፈር ነው፣ ሽማግሌ ነበረ። ከዚያ በኋላ እሱን ተከትዬ እሄዳለሁ። እንዳምውም ልጁ ባለፈው እዚህ መጥቶ በቃ ሲያስቀኝ ነበር፣ አባቱ ታሪክ እያነሳ አያቱ አያቱ ነው። ስለዚህ ለጓደኛ ማለት ነው። ከዚያ ከላይ ይመጣል፣ ያልፋል፣ ወደ መስጂድ ይሄዳል። እሱን ተከትየውን ሊሄድ ነበር። አንድ ቀን ተከትየው ከኋላ ሲሄድ ሲሄድ እንደለመድኩት ባትሪውን ይዞ እንደዚህ ዝም ብሎ ዱላ ይዘው ምናምን ይሄዳል ወደ መስጂድ። በጣም ትቀረብ ቢዋለሁ ለካሪ ሳላስበው ከኋላ ልክ ማን ነው ብሎ ዘወረ ሲል የለሁም አምልጥ አልጎኝ ወደ ቤት